እየገባን ነው። በጣም ነው የሚያስፈራው። አስር ደቂቃ ነው። ውስጥ ለውስጥ መንገዱ ጨለማ ነው። መብራት የለም። ስንጓዝበት ነው እንግዲህ።

ደግሞ ለማሳየት እሞክራለሁ። አሁን በጣም ጨለማ ነው እንደምታዩት፣ ለካሜራ እራሱ ትንሽ ያስቸግራል። ይኸው እንደዚህ ላይት አብርቼ እራሱ አይታይም። ከስር ደግሞ ውሃ ነገር አለው የሚገርመው። ላ ኢላሀ ኢለላህ። አሁን ኖርማል ጨለማ ውስጥ ነው ያለነው መሬት ውስጥ በጣም ዝቅ ያለ ዋሻ ነው ያለው። ለባቡር መንገድ የተሰራ ስራ ነው ኖርማሊ፣ በጣም ነው የሚያምረው። እውነት ለመናገር ብቻዬን በሆን ግን በዚህ ቦታ አልገባም። ውሃ አለው አይደል? ውሃ አለው። ውሃዎች ጠብጠብ ይላሉ። የሆነ ነገር ብቅ አለ። ለመብራት የሆነ ላይት ነገር አለ። እየጨረስ ነው ነው መሰለ ማለት ነው። ምንም የምንረገጠው ነገር አይታየኝም። አሁን የሆነ ጉድጓድ ቢኖር ራሱ ገባለሁ። ምንም ነገር እኮ አይታይም። ብስሚላህ ያሁን እየቀረብን ነው ማለት ነው። ከርቀት ይታያል ሰውየው። ከምንም ማምለጣ ትችልል ያው ሀገራችን ወሎ ስለሆነ አረ፣ ቢስሚላህ ቅዝቃዜው እራሱ አየሩ በጣም ነው የሚበርደው። ከኋላ የሚከተሉ ሰዎች አሉ፣ መብራት ምናምን እያበሩ አብራ አብራ ቅርብ ይመስላል ከላይ የሚታየው ላይት ግን በጣም ሩቅ ነው። ምንም ነገር አይታይም። እንዳት ገጨን በቀኑ ጀለባ ውስጥ ሰባት ደቂቃ ብቻ ይዣለሁ። እኔ ሪከርድ ያደረግኩት ያሰለም ብርዱ ብርዱ ብርዱ በቃ ምንም አይነት የብርሃን ስለማያገኝ በቃ በጣም ነው የሚበርደው። ንፋሱ ውርጭ ነው ውርጭ የቀረብ ይኸው እዚህ ጉድጓዳ ላይ አሁን እንደ አይነት ቦታ ቀረብ ነው። በደንብ እየቀረብ ነው። ብርሃን እየታየ ነው። አሁን አሁን እየወጣን ነው። አልሐምዱሊላ ከጨለማ እየወጣን ነው። ይሄ ኬንዳ ነው። ኦኬ ኦኬ፣ አየሁ ኬንዳ ነው።

አርዲቦ ሃይቅ ይኸው እንደዚህ በአማረ ሁኔታ ኩልል ብሎ ማሻላ። የወጣንበት ዋሻ እንግዲህ እንደዚህ ነው፣ እንዴት እንደሚያስፈራ ማለት ነው። አካባቢው በጣም ነው የሚያምረው። የሚገርሙ ቶፖግራፊ ነው ያለው። አርዲቦ ሃይቅ የሆነው አሳ ካገኘው አመጣላችኋለሁ።